አንቺንም ብላቸው መጠጠቅ ቤተሰቦቼ፣ አዲስ ጀማሪ ነኝ። ያው እንደምታውቁት እናንተ ደግሞ አዲስ ጀማሪ ታበረታታላችሁ ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳረሱ። ያው ይስተካከል የምትሉን ነገር ካለ ኮሜንት ላይ አሁልኝ፣ እኔ ደግሞ አስተካክላለሁ። እናንተም ያው ሼር፣ ሰብስክራይብ፣ ላይክ በማድረግ ተባበሩኝ። ወደ ቪዲዮ ይሄ ልጅ ግን አወቀው። ምን ሆኖ ነው ያበደው? አንዷ ኩላሊቱን ከሰጣት በኋላ አሁን የስጋ ዘመዱንና ለመጋባት አንችልም ይችላል። በጣም ጎረምሳው፣ እንኳን አደረሰህ ለአዲሱ አመት። እንኳን ኢንስፔክተር አናዛቸው፣ በጣም ደንበኛችን ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ ሁለት ወር ሞላ። ምና ምን እናፋኩ? አይ ምን ነው ያለ መደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ባላታዊ ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድ እያጀመርክ እንዴ አረ እንግድያ ነው። እኔ የቤተ ክርስቲያን ሰው ነኝ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት ወይኔ አናዛቸው። ጭራሽ አዲሱን አመት በእኔ ባረከው ማለት ነው። አናዝዬ የሙትን ያደለው። አንተ ግን ለምንድን ነው ሁል ጊዜ እኔን የምትጠረጥረኝ? አረ እራስህ ድፍት በል። እሱን ስትገረፍ ተዋራው። ደግሞ አቶ ለምስቴም ምን ይሰራል? የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ ሌባ ሌላ ማንም ሊደፍረን አይችልም በዛ ላይ ሰዓቱ የወርቅ ነው ብለውኛል የወርቅ ኧረ እባክህ የብረት ነው ምን ዝግ ብሎ ይሰቅሳል አይደል የእኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር አሁን መጥቼ ልውሰድህ ወይስ ትመጣለህ መጣሁ ኧረ ምን እራሴ እመጣለሁ አትቸገርም በል ጫማዬን ይዘህ እንድትመጣ ጫማዬን ይዘህ ና እሺ እሺ ዋው የምር በቃ፣ እንደዚህ አይነት ልጆች በጣም አይችሉም። በጣም የሚችለው በቃ የሆነ የሚሰራቸው ኮንተንቶች ይመቹኛል። በቃ በጣም ልጁ በጣም የሚችለው